ኢየሱስ ይመስገን፣ ኢየሱስ ይክበር። ጌታ ኢየሱስን በጣም አመሰግነዋለሁ ስለዚህ እድል፣ ስለዚህ ወጣቶች ፕሮግራም። ምክንያት በወጣቶች ፕሮግራም ምክንያት ነው ይሄ ስብሰባ የሆነው። ስለዛ ሁሉ እግዚአብሔር ይመስገን። እስኪ እግዚአብሔር እንዲያስተምረን እንጸልይ። ኢየሱስ አንተ ታላቅ አምላክ፣ ኢየሱስ እናመሰግናለን፣ ባርካለን፣ አምላካችንና መድኃኒታችን ይህንንም ሰዓት አንተ ተረከብ ጌታ ኢየሱስ ክርስቶስ ሆይ አቤቱ ሕዝብህንም ተረከብ እኔንም ተረከብ አንድ በቴንም ተረከብ የእያንዳንዳችንን ልብ ተረከብ ጌታ ኢየሱስ ክርስቶስ ሆይ አቤቱ በብርሃነ ጎብኘን በቃለ ጎብኘን በመንፈስ ቅዱስ ኃይል እያንዳንዳችንን ጌታ ኢየሱስ ሆይ የ ዳሰን ኢየሱስ ኢየሱስ እናመሰግናሃለን ለስምህ አደራ እንሰጣለን በኢየሱስ ስም እሺ እንቀመጣለን ኢየሱስ ኢየሱስ ክርስቶስ ለምን እስከ ሰላሳ ሶስት ዓመት ድረስ ብቻ በምድር ላይ እንደኖረ ሳስብ ይገርመኛል። ለምን እስከ አርባ አልኖረም? ለምን እስከ ሃምሳ አልኖረም? ለምን እስከ ስልሳም አልኖረም? ለምን እስከ ሰላሳ ሦስት ዓመት ድረስ ኖረ? መጽሐፍ ቅዱስ ደግሞ ምን ይላል? ኢየሱስ ክርስቶስ በሁሉ ነገር ስለተፈተነ የሚፈተኑትን ሊረዳቸው ይችላል ይላል። እንግዲህ ምን ይታየኛል? ሰው እስከ ሰላሳ ዓመት ድረስ ወይም በወጣትነቱ ዘመን የሚኖረውን ኑሮ የሚዘራው ኑሮ ነው። ከዚያ በኋላ የሚኖረው ኑሮ ደግሞ በወጣትነቱ ዘመን የዘራውን የሚያጭድበት ኑሮ ነው። ኢየሱስ ይመስገን። ስለዚህ አሁን በላያችን ላይ የሚዘራ ነገር አለ። በዚህ በሚዘራው ነገር ነው ቀጥሎ ያለውን ዘመናችንን ኢየሱስ ክርስቶስ ከዘገየ የምንኖረው ወጣቶች አሁን ስለሚዘራብን ነገር ኢየሱስ ይመስገን ይመስገን ስለሚዘራብን ማለት ግን ስለሚዘራብን ጥሩ ነገር ከእግዚአብሔር ቤት ስለሚዘራብን መልካም ነገር ኢየሱስ ይመስገን። ኢየሱስ ክርስቶስ እንግዲያውስ በጣም የወጣቶችን ሕይወት ያውቀዋል ማለት ነው፣ ይሰማዋል ማለት ነው። ስለዛም እግዚአብሔር ይመስገን፣ ሃሌሉያ። ጌታ ኢየሱስ ክርስቶስን በጣም አመሰግነዋለሁ። ስለ ወጣቶች የእግዚአብሔር ቃል ምን ይላል ብንል ይሻላል አይሻልም? ምን ይላል መጽሐፍ ቅዱስ ስለ መንፈሳዊ ወጣቶች? በእግዚአብሔር ቤት ውስጥ ስላሉ ወጣቶች መጽሐፍ ቅዱስ ምን ይላል? እንዴት ሁኑ ይላቸዋል? ምን ሁኑ ይላቸዋል? እንዴት ያጽናናቸዋል? ይሄንን ነገር ለማየት እፈልጋለሁ አብረን። ይቅርታ እዚህ አባቶች አላችሁ፣ እናቶች አላችሁ። እኛን ዳር አስቀምጣችሁ እናንተ ብቻችሁን ልትበሉ አትበሉን። የእግዚአብሔር ቃል ለሁሉም ነው። ኢየሱስ ይመስገን። ምን ይላል የእግዚአብሔር ቃል ስለ መንፈሳዊ ወጣቶች? ብዙ ነገር ይናገራል። ምናልባት አንድ ሳምንት ጊዜ ቢኖረንም እያንዳንዱን ከመጽሐፍ ቅዱስ አውጥተን ብንማረው ላንጨርሰው እንችላለን። ግን እስቲ ባንጨርሰውም እኔ ለልቤ ዋና ብዬ የማሰባቸውን ነገሮች ወይም የማምናቸውን ወይም እግዚአብሔር በዚህ ጉባኤ ላይ እንዳካፍል ወደ ልቤ ያመጣቸውን ነገሮች ላካፍላችሁ። ቲቶ ምዕራፍ ሁለት ቁጥር ስድስት ላይ የእግዚአብሔርን ቃል እናነባለን። ቲቶ ምዕራፍ ሁለት ቲቶ ምዕራፍ ሁለት ቁጥር ስድስት ላይ ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው ይላል። እንግዲህ ወጣት መመከር ካለበት አንዱ ራስህን ግዛ ነው የሚባለው። አሜን ከሆነ አሜን በሏ። እንደገና አሜን በሉ። ጎበዞች ራሳቸውን እንዲገዙ ምከራቸው። መመከር ያለብን ነገር በዚህም ጉባኤ እንግዲያውስ ራሳችንን እንድንገዛ ነው። የእግዚአብሔር ቃል ምን ይላል? ራሱን የሚገዛ መንፈሱን የሚገዛ ከተማን ከሚያስተዳድር ይበልጣል ይላል። ከማንም በላይ ከእናቶችም በላይ ራሱን መግዛት ያለበት ወጣት ነው። ኢየሱስ ይመስገን። አሁን በመኪና ፈጣን የሆኑ መኪናዎች ጥሩ ፍሬን እንዲኖራቸው ያስፈልጋል። አይደለም ወይ? ፈጣን ሆኖ ፍሬን ሳይኖረው ጉድ ነው፣ በጣም ጉድ ነው። ስለዚህ እኛም ወጣቶች እንደዚሁ ራሳችንን መግዛት ዋና ትልቁ ነገር ነው። ኢየሱስ ይመስገን። እንደ ፍጥነታችን የምንኖርበት ዓለም ትርምስምስ ዓለም እንደ መሆኑ በልዩ ልዩ አይነት እንደዚህ ምንድን ነው ኩርባ አይነት ሕይወት ውስጥ የምንመላለስ ስለሆነ ከማንም በላይ ራሳችንን መግዛት ያለብን እኛ ወጣቶች ነን። ኢየሱስ ክርስቶስ የተባረከ ይሆን እዚህ የእግዚአብሔርን ቃል አንድ ቦታ ላይ በአንደኛ ቆርንቶስ ምዕራፍ ዘጠኝ ላይ ብናነብ አንደኛ ቆርንቶስ ምዕራፍ ዘጠኝ ቁጥር ሀያ አራት ላይ እንዲህ ይላል፣ በሽቅድምድም ስፍራ የሚሮጡት ሁሉ እንዲሮጡ ነገር ግን አንዱ ብቻ ዋጋውን እንዲቀበል አታውቁምን? እንዲሁም ታገኙ ዘንድ ሩጡ። የሚታገልም በነገር ሁሉ ሰውነቱን እናንተ ጨምሩት። እሱ ቀጥሎ ያለውን ቃል ይገዛል የሚታገልም ሁሉ በነገር ሁሉ ሰውነቱን ይገዛል። እነዚያም የሚጠፋውን አክሊል ሊያገኙ ነው፣ እኛ ግን የማይጠፋውን። አሁን በወንድም ተክሌ በኩል አንድ ኃይለኛ ዘመቻ ኢየሱስ ይመስገን ለወጣቶች እግዚአብሔር እያመጣ ነው ያለው። አሜን። አንድ ትግል ውስጥ አንድ ውጊያ ውስጥ ኢየሱስ ክርስቶስ ለማሳለፍ ለማሰለፍ እየገፋን ነው ያለው። አሜን አሜን። ግን የሚታገል ሁሉ በነገር ሁሉ ምኑን ይገዛል? አለ ሰውነቱን ይገዛል። አሁን ይህ በዓለም ላይ ትግል ትግል በሉት ኳስ ጨዋታ በሉት፣ ኳስ የሚጫወቱ የተለያየ ስፖርት የሚካፈሉ ሰዎች የሚበሉት ከሚበሉት መብል ጀምሮ እስከሚለብሱት ልብስ ድረስ ለሚጫወቱት ስፖርት እሚ- የሚያግዝ እንዲሆን ነው የሚፈለገው። አንዳንድ ጊዜ እንደውም ስፖርተኞችን አንድ ሆቴል ውስጥ የሚያሽጓቸውም ጊዜ አለ። እዚህ ቁጭ በሉ የሚሏቸዋል ጊዜ አለ። ስለዚህ የሚታገል ሁሉ በነገር ሁሉ ራሱን ይገዛል። የሚወደውን አይበላም። የሚሮጥ ሰው አሁን ዝም ብሎ እንደ እየገሸለጠ ዳቦውን ጉርማጅ እየበላ ሄደ ቀላል ቀላል ካልበላ በስተቀር እንደ ፓስታ እንደ ምናምን ካልበላ በስተቀር እዚህ ጋር ውጥር ያደርገዋል፣ ይገዛል። ቢያምረውም ራሱን ይገዛል፣ በዛ ውድድር ላይ አሸናፊ ለመሆን እነዚህ የሚጠፋውን አክሊል ሊያገኙ እኛ ግን የማይጠፋውን። ስለዚህ ራስን መግዛት ለወጣቶች በጣም በጣም በጣም የእግዚአብሔር መልእክት የሚያስተላልፈው የእግዚአብሔር መልእክት ነው። እግዚአብሔር የተባረከ ይሁን። መጽሐፍ ቅዱስ ውስጥ አንድ ታሪክ አለ። አንደኛ ነገስት ብንመለከት አንደኛ ነገስት ምዕራፍ አስር ላይ አንደኛ ነገስት ምዕራፍ አስር ቁጥር አምስት ላይ ቁጥር አራት ጀምሮ አነባለሁ። የሳባም ንግሥት የሰለሞንን ጥበብ ሁሉ ሰርቶትም የነበረውን ቤት የማዕዱንም መብል የብላቴኖቹንም አቀማመጥ የሎሌዎቹንም አሰራር አለባበሳቸውንም ጠጅ አሳላፊዎቹንም በእግዚአብሔር ቤት የሚያሳርገውን መሥዋዕት ባየች ጊዜ ነፍስ አልቀረላትም ይላል። አሜን። አሁን እዚህ ውስጥ ብዙ መልእክቶች አሉ። ግን አሁን ከዚህ ውስጥ የምፈልገው የትኛውን ነው? ያችን የሳባ ንግስት ሰለሞን ጋር ሄዳ ስትመለከት ነፍስ እንዳይቀርላት ካደረገው አንዱ እይታ የብላቴኖቹ አቀማመጥ ነው። አሜን። የብላቴኖቹ አቀማመጥ፣ እንዴት ወጣት ሆኖ ሰው እንዲህ ይቀመጣል? አለች። በአገሯ ወጣት ቅብጥብጥ ሀገሩ ወጣት እዚህ ዘሎ እዚህ የሚዘል ነው። በዚህ ቦታ ላይ ግን ስትሄድ የብላቴኖቹ አቀማመጥ ነፍስ አላስቀረላትም። አሜን አሜን። ከሰሎሞን የሚበልጥ እዚህ አለ። ልክ ነው፣ ልክ አይደለም? ከሰሎሞን የሚበልጥ እዚህ አለ ታዲያ ከሰለሞን የሚበልጠው ኢየሱስ እዚህ ካለ የብላቴኖቹን አቀማመጥ ዓለም ሲያይ ምንድን ነው የሚለው? ነፍስ እስከማይቀርለት ድረስ ወጣት ማየት ከፈለግ ከሐዋርያት ቤተ ክርስቲያን ሂድ ማለት አለ። ቆንጆ ወጣት ማለት አይደለም፣ አፍንጫ ዘልጋጋ ማለት አይደለም፣ ረዥም ማለት አይደለም። አቀማመጡ ነው ወጣትን የሚያቆነጀው አሜን። እናንተ አትደነግጡም። አሁን አንድ ሰው ቤት ሄዳችሁ አንድ ልጅ ልጅ ቁጭ ብሎ እንደዚህ ዝም ብሎ በሰነ ስርዓት ቁጭ ቤ ሴትየዋን ልጁ ደህና ነው አትሉ አትሉም ወይ? ለምን አናችራል ነው? ይሄ ከተፈጥሮ ውጪ ነው። መንፈስ ቅዱስ ደግሞ ሰውን ከተፈጥሮ ውጪ ማድረግ ይችላል። ሃሌሉያ፣ ይችላል። ወጣትነት ወጣትነት ምንድን ነው። መንፈስ ቅዱስ ለወጣት ጉልበት የለውም እንዴ? የለውም ወይ አለው? ማስቀመጥ ይችላል አይችልም? ይችላል። መለወጥ ይችላል አይችልም? ይችላል። መግረዝ ይችላል አይችልም? ይችላል። ይሄ የሰለሞን ቤት አይደለም። ከሰለሞን የሚበልጥ እዚህ አለ። ከሰለሞን የሚበልጥ እዚህ አለ። ሐዋርያት ቤተክርስቲያን፣ ከሰለሞን የሚበልጥ እዚህ አለ። የሳባ ነገስታት አገር በጠቅላላ ኑና ወጣቶቻችንን እዩ እስኪባል ድረስ፣ ወይ ወይ ወይ ወይ ወይ፣ አገሯ ሄዳ ካወራችሁ አንዱ ትልቁ ነገር የወጣቶቹን አቀማመጥ ጉዳይ ነው። ነፍስ የማታስቀሩ የሐዋርያት ልጆች ነኝ በሉ እስቲ ነኝ በሉ ነኝ በሉ ይባላል። ሌላው ሌላው ቦታ እኮ ቀላል ነው። እንደዚህ አይጠብቅም። ጎሽ፣ የሚፈለገው እሱ አይደለም። ሌላው ቦታ እኮ እንደዚህ አይደለም። የሚፈለገው እሱ አይደለም። ይሄ እኮ የተለየ ሆኖ ነፍስ እስከማይቀር ድረስ የሰውን ልብ እንዲያጠፋ ነው የሚፈለገው። አሜን፣ አሜን፣ አሜን፣ ሃሌሉያ። እንዴት ራሳቸውን ገዝተው እንዲህ ይቀመጣሉ? አይዟችሁ አንዳንድ ጊዜ አርፎ መቀመጥ የሚያከስር ይመስላችኋል። ለወጣቶች አይደል፣ አይደለም። እልፍ ሲሉ እልፍ ይገኛል። አይሰራም፣ አይሰራም፣ አይሰራም። በመንፈሳዊ ዓለም እልፍ ሲሉ ሞት ይገኛል ነው ያለው። በመንፈሳዊ ዓለም እልፍ ሲሉ እልፍ ይገኛል አይደለም። ልንገራችሁ ኢየሱስ ክርስቶስ በምድረ በዳ አምስት ሺህ ሰዎችን ለመመገብ ሲፈልግ ትርምስ ነበር፣ በጣም ኃይለኛ ትርምስ ነበር። ምን ይሻለን? ምን ይሻለ ሁለት ምዝያ እንዴት ይሆናል? ወደ ከተማ መንደር ሲሉ ኢየሱስ እንዲህ አለ፣ ሰው ሁሉ ቁጭ ይበለልኝ ሀምሳ ሀምሳ እየሆነ ምን ነው ቁጭ ያረገናል? እንደው ልፍ ሲሉ ህልፍ ይገኛል። ምን ነው ወደዛ ወደ መንደሮችና ወደ ሰፈሮች ሄድ ሄድ ብንል ከኢየሱስ ወዴት ይኬዳል? ቁጭ ኢየሱስ ደቀ መዛሙርቱን ጠራ። ሰውን እዛ አስቀምጦ የሚያረገውን ላይ ነግር ፈልጉ። ለምን ቁጭታን እንዲማሩ ከዚያ በኋላ እናንተ አሁን እኔ ባርክዋለሁ አካፍሉ ለሰው እንዳትንቀሳቀስ አዳሚ ቁጭ በል ቁጭ ባልክበት ነው የሚሰጣህ ቁጭ ባሉበት በሁለት አሳና በአምስት እንጀራ በልተው ጠግበው አስራ ሁለት ቅርጫት ተሸክመው ወደ ቤት ራሳቸውን ግዙ ራሳችሁን ግዙ። ኢየሱስ የተባረከ ይሁን ሃሌሉያ። ራሳችንን ከገዛን ብዙ ነገር አለ። ወጣቶች አንድ ነገር ልንገራችሁ። በነገሥት መጽሐፍ ውስጥ ሶሪ፣ በሳሙኤል መጽሐፍ ውስጥ አንድ ጥቅስ አለ። ምን ይላል? አንድ ወጣት አንዲትን ልጅ ይወዳል፣ እስኪታመም ድረስ ይወዳል። በኋላ አንድ ጓደኛው ምን ብሎ ይመክረዋል? አንተ አለው፣ አምኖን አለው፣ አቤት። እቺን ትዕማርን ወድሃት? የለም ምንም ችግር የለም ታምም ያለሁና መታ ታስታመኝ ቂጣ ተጋግረልኝ ብለህ ለአባቱ አላካል። አባቱ ላከ። ከዚያ በኋላ ገባች። ሊያስነውራት ሲፈልግ ትዕማር አንድ ትልቅ ነገር ተናገረች። ኩልዳው ምንድን ነው? ቀስቀስ እንደምንም ራስህን ግዛና ቁጭ በል። ቁጭ ካልክ አባቴ እኔን አይነሳህም በስርአት ካደረግከው አባቴ እኔን ይ በዚህ ቤተ ክርስቲያን ስጥ ቁጭ ያል ሁልም ቁጭ በል እንጂ አባቴ ኢየሱስ አይነሳም አይነሳም። ግን ስትቅበጠበት ዛሬ የወደድከውን ነገም ደሞ ትጥለዋለህ። ዛሬ ወይኔ ወይኔ ወይኔ ወይኔ ወይኔ ያልከውን ነገ ደግሞ የታባቱ ትለዋለህ። በማግስቱ ጨርቋን በጠቅላላ ቀዶ አባረራት ይላል። በቅብጥብጥነት የምናገኘው ነገር አይሰነብትም። ምንም ይሁን ምን አሁን ስለ ሴት አወራሁ እንጂ ምንም ይሁን ምን ምንም ይሁን ምን አይሰነብትም። ስለዚህ ራሳችንን እንግዛ ወጣቶች እስችን ቃል ድገሙልኝ ራሳችሁን በሏታ በደንብ ምን ነው ጠላችኋት በደንብ በሏት እስቲ ራሳችሁን ግዙ በሎት እስቲ ድገሙት እንደገና ራሳችሁን ግዙ ይበቃኛል ሁለተኛው ጋር እንሄድ ኤርምያስ ምዕራፍ ሶስት ላይ እንሄዳለን። ኤርሚያስ ምዕራፍ ሶስት እንደዚህ ይላል፣ ቁጥር 27 ላይ። ሰቆቃወ ኤርሚያስ ነው። ይቅርታ ይቅርታ። ሰቆቃወ ኤርሚያስ ምዕራፍ 3 ቁጥር 27 ሰው በታናሽነቱ ቀንበር ቢሸከም መልካም ነው። እርሱ አሸክሞታልና ዝም ብሎ ለብቻው ይቀመጥ። ተስፋ የሆነው እንደሆነ አፉን በአፈር ውስጥ ያኑር። ጉንጩን ለሚመታው ይስጥ፣ ስድብንም ይጥገብ። ጌታ ለዘላለም አይጥልምና፣ ቢያሳዝንም እንደ ምሕረቱ ብዛት ይራራልና፣ የሰውን ልብ ልጆች ከልቡ አያስጨንቅም አያሳዝንም። እሺ፣ ሰው በታናሽነቱ ቀንበር ቢሸከም መልካም ነው። ይህንን መቼም መጽሐፍ ቅዱስ ስላለ ብለው ምን ያስገርማል። ሰው በታናሽነቱ ቀንበር ቢሸከም መልካም ነው ስላለ፣ በወጣትነት እድሜያችን ቀንበር መሸከም መልካም ነው። አሚን አሜን። በወጣትነታችን ቀንበር መሸከም በሉ መልካም ነው። ወደ ወጣት ይሄንንም ወጣት ሲስራ ይሄንንም ወጣት ያደርግ ይሄንንም ወጣት ይሸከም ይሄንንም ወጣት ምና ባቱ አይደለም። ሰው በታናሽነቱ ቀንበር ቢሸከም መልካም ነው ያለው እግዚአብሔር ነው ያለው እግዚአብሔር ነው። ኤርሚያስ ምዕራፍ አምስት ላይ አንድ ቃል እናንብብ። እንደገና ኤርሚያስ ምዕራፍ አምስት ላይ ቁጥር አራት እና አምስት እኔም የእግዚአብሔርን መንገድና የአምላካቸውን ሕግ አላወቁምና እነዚህ በእውነት ድሆችና ሰነፎች ናቸው። ወደ ታላላቆቹ እሄዳለሁ እናገራቸውም አለሁ የእግዚአብሔርን መንገድና የአምላካቸውን ሕግ ያውቃሉና አሉ። እነዚህ ግን ቀንበሩን በአንድነት ሰብረዋል እስራቱንም ቆርጠዋል ይላል። ቀንበር መስበር ልክ አደለም። ስለዚህ ሰው በታናሽነቱ ቀንበር ቢሸከም መልካም ነው ይላል የእግዚአብሔር ቃል፣ እንጂ ቀንበር ቢሰብር መልካም ነው አይልም። ኢየሱስ ይመስገን። ቀንበርን እንድንሸክም ሁሉን ወጣት ይሸክም። ለምን መሰላችሁ? መልካም ነው ያለው ሸክም አንድ የሚፈጥረው ነገር አለ። ሰው ተሸክሞ እጁን ኪስ ውስጥ አድርጎ ይሄዳል። ተሸክሞ እዚህ ጋር አሁን ለምሳሌ አንድ ኩንታል ተሸክሞ እጁን ኪስ ውስጥ አድርጎ አይሄድም። ሸክም እንዲህ ያስጎነብሳል። ሰው በታናሽነቱ ቀንበር ቢሸከም መልካም ነው ያለው እግዚአብሔር። አንዳንድ ጊዜ አንድ ጊዜ አንድ አስተማሪያችን መጽሐፍ ቅዱስ አስተማሪያችን ወንድሞች፣ ትዕግስት ስጠኝ ብላችሁ ትጸልያላችሁ አሉ። ከጸልያችሁ እግዚአብሔር ትዕግስት የሚባል ከሰማይ የሚያወርደው ነገር የለም፣ መከራ ነው የሚሰጠው። መከራ ትዕግስትን ነው የሚሰጠው። አሁንም ጌታ ሆይ ትሁት አርገኝ፣ እኔን ትሁት የሚባል ወደ ታች የሚወርድ የለም። ሸክም ግን ይሰብራል። ሸክም ምን ያደርጋል? ይሰብራል። ትሁት ያደርጋል። ስለዚህ ትሁት አርገኝ ብላችሁ ጸልያችሁ እግዚአብሔር ሸክም ሲያመጣባችሁ አይኔ ትህትና ነው እንጂ መቼ ሸክም ፈለኩ ብትሉ አላወቃችሁም። ለሰዎች ችግራቸው ምን እንደሆነ ታውቃላችሁ? ጸሎት ከመጸለይ በላይ የጸሎትን መልስ መቀበል እኮ ነው ለሰው የሚቸግረው። ታውቃላችሁ ይህንን። ስለዚህ ሰው በታናሽነቱ ቀንበር ቢሸከም መልካም ነው ማለት፣ ወጣትን በሙሉ አንገት የሚሰብር ሸክም ነው። ትሑት የሚያደርግ ሸክም ነው። ክብር ለኢየሱስ። ሲሆን ስንቶቻችሁ ትሕትና ትፈልጋላችሁ? በእግዚአብሔር ፊት ዝቅ ብላችሁ መኖር ትፈልጋለን? ሸክም አውጥ። መልሱ ኢየሱስ ይመስገን። መጽሐፍ ቅዱስ ውስጥ አንድ ንህምያ ምዕራፍ አራት ላይ ብናነብ፣ ንህምያ ምዕራፍ አራት፣ ንህምያ ምዕራፍ አራት ቁጥር ሀያ ሁለትን እናነብና ከዚያ ምዕራፍ አምስት ጋር እንሄዳለን። ምዕራፍ አራት ቁጥር 22 ደግሞም በዚያ ጊዜ ህዝቡን፣ ሁላችሁ ከብላቴኖቻችሁ ጋር በኢየሩሳሌም ውስጥ እደሩ፣ በሌሊትም ጠባቂዎች ሁኑልን፣ በቀንም ስሩ አልኳቸው። እኔና ወንድሞችም ብላቴኖችም በኋላ የሚነበሩት ጠባቂዎች ልብሳችንን አናውልቅም ነበር። ጥሩ። ምዕራፍ አምስት ቁጥር አንድ በወንድሞቻቸውም በአይሁድ ላይ ትልቅ የህዝቡና የሚስቶቻቸው ጮኸት ሆነ። አያሌዎቹም ወንዶችና ሴቶች ልጆቻችን ብዙዎች ናቸው፣ በልተንም በሕይወት እንድንኖር እህልን እንሸምት ይሉ ነበር። አያሌዎቹም ከራብ የተነሳ እህልን እንሸምት ዘንድ እርሻችንንና ወይናችንን ቤታችንንም አስይዘናል ይሉ ነበር። ሁለቱን አነጻዙ ሸክም በልጅነት መልካም ነው። እዚህ የኢየሩሳሌም መቅደስ ስትሰራ ብላቴኖች አሉ ነህሚያ አለ። ነህሚያ ከብላቴኖቹ ጋር ለሊቱም ሁሉ ሲሰራ፣ ቅጥሩ ሲታደስ ሲሰራ፣ ሌላ እንቅስቃሴ ሲካሄድ በዛ እንቅስቃሴ ውስጥ ደግሞ ባለትዳሮች፣ ሽማግሌዎች፣ አሮጊቶች ገብተው ስለነበር እነሱ ደግሞ ችግር ተፈጠረባቸው። ወደ ነህሚያ አቤቱ ተይዘው መጡ። ነህሚያ ከነዚህ ልጆች ጋር ሮጠን አልቻለም። እኛ ስራውን ስንሰራ ልጆቻችን የሚበሉት አተው ሚስቶቻችን ከዚያ ብድር ውስጥ ገቡ። ስለዚህ ዳንኤል አያችሁ፣ እነዛ ሰዎች ሸክም መሸከም አይችሉ። እንደ ወጣቶቹ አይሸከሙም። ለምን የራሳቸው ሸክም የልጁ የዛ የዚህ የዛ የዚህ ስላለ ብላቴኖቹ ሌሊቱን ሁሉ ልብሳቸውን ሳያወልቁ ያድራሉ። እነዛኞቹ ደግሞ የተቸገሩትን ችግር ወደ ነሚያ ያመጣሉ። ለእግዚአብሔር ቤት ሸክም የሚሸከም ማን ነው? ማን ነው? ወጣት ነው። ወጣት ነው። ሌላውም ብናሸክመው ብዙ ዳኝነት ይበዛል። ነሚያ ጋር ብዙ ብዙ ፋይል ይመጣል። ረብዙ ችግር አለብን ይመጣል። ለወጣት ግን ምን ችግር አለበት? ግፋ ቢል ራሱ ነው የሚቸገረው። ሃሌሉያ! ኢየሱስ ክርስቶስ የተባረከ ይሁን። ደግሞ ይህን ቀንበር መሸከም እንዴት ይጠቅማል? እግዚአብሔር እንዴት ያየዋል? መሰላቸው። አሁን የምንሸከመው ሸክም በእግዚአብሔር ቤት ውስጥ ነገ ትልቅ ነገር በህይወታችን የሚፈጠር ነገር ነው።